የሀና መከራ እየቀጠለ ነው። አኑር ሀናን በደካማ ጎኗ ብር ሰጥቶ ሴትነቷን ይፈልጋል። አይገርምም። ደውላ እንድትጠይቀውም አደረጋት። ጠየቀችው፣ ከዛም እሺ ብሎ ተስማምቶ መጣ። ሶስት መቶ ሺ ብር ሀና ዶክተሮቹ ስለጠየቋት አማራጭ የላትም። ምናሴንም ስትጠይቀው ምናሴም የእኔ ጓደኛ ምርጥ ጓደኛ ነው። ሌላ ካንቺ ምንም ፈልጎ አይደለም፣ እመኝ ሀና። የተቸገሩን መርዳት ያስደስተዋል። ስለዚህ አባትሽን አሳክሜ አላት። ከዛም እሷም እሽ ብላ አሮን ጋር ደውላ ጠየቀችው። ንገናኝ ስትለው በጣም ከት ብሎ ሳቀና ስልኩን ከዘጋ በኋላ አገኘውሽ፣ ራስሽ ፈልገሽ መጣሽ እኔ ምንም ፈልጌ እንደማላጣ ነግሬሽ ነበር አለ እቤት መጥቼ ያለውን ነገር እናወራለን ብሏት ነበር እሺ አለች ከዛም እቤት መጥቶ ግን ምንድን ነው ያላት ብሩን አግኝቼልሻለሁ ሀና አባትሽን መቼ ነው የምታሳክሚው ሲላት እንዲህ ብሩን ካገኘ ዛሬ ነገ አልልም ነገ ጠዋት እጅ እጅ አሳክመዋለሁ እውነት አመሰግናለሁ እውነት አለችው። ለምንድን ነው የምታመሰግንኝ ግን በምላሹ ምንድን ነው የምትሰጭኝ አላት። ምን ምን እሰጠዋለሁ አለችው በድንጋጤ። ከዛም እንድታገብኝ እፈልጋለሁ አላት። ምን መልካምነት ለጋብቻ ነው አለችው። እና ይህ ሁሉ ብር አውጥቼ ስትሰጥሽ ዝም ብዬ እንዳይመስልሽ አላት። ከዛም ሀና ደነገጠች። አላገር አላደርገውም ስትለው እሺ ለጋብቻ ካልፈለግሽ አንድ ቀን አብረሽ እንድታድር ይፈልጋለሁ አላት። በጣም አዘነች። አባቴ ክብሬን አሳልፌ ሴትነቴን አሳልፌ ሰጥቼ ከማሳከመው ይልቅ በሞት ይሻለኛል አለችው። እረ ዋክሽ በሴትነትሽ የአባትሽን ህይወት እየተደራደርሽብን ነው አላት። እሷ ደግሞ ይውልክ ተዝረክርኬ ሴትነቴን አጥቼ ሰምቶ ከሚሞት ፈጣሪ ህመሙ ቢገል ይሻለኛል። አባቴ እንደዚህ ነው ያሳደገኝ አለችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀና እንግዲህ ዛሬ ኖላዊ ቀጣይ ፓርቲ ዘመተናል። ሀና በጣም በሚያሳዝን ሁኔታ ትገኛለች። አባቷ በጣም ታመውባታል ህክምናዋን ስትጠይቅ የአባቷ ህክምና የሚወስደው ሶስት መቶ ሺ ብር ነው ብሎ ዶክተሩ ነገራት። ከዛም መታ እነ ሰላም ክችን ገብታ ስቅስቅ ብላ አለቀሰች። ሰላም ደግሞ በሰዓቱ ወደ ውጭ ልትወጣ አለባብሳ ነበረ። ክችን ስትገብታ ሰላማዊ ልትላት ስትገባ ሀኒ እመሬ ቁጭ ብላ ደብንባት አለቅሳለች። ከዛም ሰላም ራሱ በጣም መልካም ሆናለች። በሰውን ባ አትሳለቅም። ሀኒ ምን ሆነሽ ነው? ምን ሆነሽ ነው ብላ እሷም ምክችኑ መሬት ላይ ቁጭ ብላ ሀናን ማጽናናት ጀመረች። ሀኒዬ፣ ምንም አልሆንኩም፣ ምንም አልሆንኩም አለ ሰላም ዬ፣ ምንም አልሆንኩም አለቻት። ከዛም እንዴት ነው ምንም አልሆንኩም እያለቀሽ እኮ ነው ያመቻል አለቻት። ቤተነሽ ከዚህ ከምድር ላይ አለቻትና አስነሳቻት እጇን ይዛ። አንድዬ የወልሽውን ነገር ንገሪ፣ ምን ነሽ ነው አለቻት። ሰላምዬ ምንም አልሆንኩም አለች። ምን ነሽ ነው? የተፈጠረውን ነገር ንገሪ፣ አቶጅኝ ማለት በቃ ትጠኛለሽ፣ ያስቀየምኩሽ ነገር አለ አለቻት። እንደ ሰላምዬ ምን ያልሽ ነው እኔ እንደዛ ምንም የሚጠላ ነገር የለሽ ታለችሽ አይደለም አለቻት። እና ምን ነሽ ነው ንገሪኝ፣ አለቻት እድሌ ነዋ አለች። በቃ ተይው፣ አትንገሪኝ፣ አታልቅሽ፣ አታልቅሽ ብላ ሰላምም በጣም አባበለቻት። ከዛ በይ አልቆይም፣ እሺ፣ አይዞሽ፣ አታልቅሽ፣ ለበጎ ነው ብላ ሰላምም ወጭ ሄደች። የት ልትሄጂ ነው አለቻት። ወደ ውጭ ነው ጓደኛዬ ጋ ቁርስ ላቅርብልሽ? አለቻት አይ አላስፈልገኝም፣ አንቺ ተረጋጊ አለቻት። ከዛ ሻለች ሰላምም። ከውጭ ቆይታ ከመጣች በኋላ ሀናን በጊዜ ወደ ቤቷ እንድትሄድ ላከቻት። ስላለቀሰችና ስላዘነች አሳዝናታለች። ከዛ ሀናም ቤቷ ሄደች። እንግዲህ ምናሴ ሲመጣ ሀናስ? አላት ሰላም ደግሞ በሕይወቷ አድርጋ የማታውቀውን ልብሶች እያጣጠፈች እና ምግብ ሰርታ ቆየችው። ምናሴን እንደ ሀና የት ሄዷ ነው? ሀላት ሀና የለች። ምን ነው እንደዚህ መስራቴ ሴት አልመሰልኩ የማይደል አለችው። አይ አታስቢ፣ ሴት እንኳን መሆንሽን ሀሮንን ስታፈቅሪ ገብቶኛል አላት። ቀልደኛ ቀልድብኛል። ሀድ እሺ ሀናስ አላት ሀና ባክ ስትነፋረቅ ነው ያለችው። ምንነች ነው ብዬ ብጠይቃትም ልትነግረኝ ያልቻለችም እድል ነው ምናምን እያለች ነው አለችው። ይህ ፈጣሪ ያለ ምንና ይሆን በፈጣሪ አላት። አላውቅም ምንና ይሆን አለ በድጋሚ። እሱም ምን አውቃለሁ አለች። ታሳዝናለች እኮ አላት። እሺ አሩንስ አልመጣም አላት? ምን እንጃ አልመጣም አለችው። ከዛም ይሄን ልጨርሱና መጣሁ፣ ምግብ ሰርቼ ሰርቻለሁ እንበላለን አቀራርበን አለችው። እሺ ብሎ ሳሎን ልቆይሽ በቃ አላት። እሷም መሻለች። ከዛም በሰዓቱ ስራዋን ጨርሳ ምግባቸውን አቆራርበው ተኙ። ጠዋት ሰላም በጠዋት መጣች በሩት ሀና በጠዋት መጣች በሩት ተከፈተላ፣ ስራዋን ሰራች። ከዛም አሁን ያላት አማራጭ አሩን ነው። ምናሴን ጠየቀችው። ምናሴ ከጓደኛ ጋር ምን ያክል እንዴት ነው የተዋወቃችሁት አለችው ማለት አላት። አላውቅም አለችው። እናም ምን እኔ ማለት እሱ እድሜው ትልቅ ነው፣ አንተ ደግሞ ትንሽ አለችው። አዎ እኔና አኑር የተገናኘንበት አጋጣሚ ሁላችንም ሰው በሚያስፈልገን ሰዓት ነበረ። እናም የሆነ ቦታ እየሄድን እሱም ሰው ያስፈልገዋል። እናም እዛ ነው የተዋወቅ ነው አለ። አኖር እናትና አባቱ ተለያይተው አባቱ ሌላ ሚስት አግብቶ እየኖረ እንደሆነና እናቱ ደግሞ ፈረንሳይ እንዳለች ነገራት። ሁሉንም ትውስታቸው። ግን እኮ እንደዛ እያሳለፈ ልጅ አይመስልም አለችው። እሱ ደግሞ እንዴት አላት? ማለት ችኩል ነው አልተሳሳሽም፣ አኖር በህይወቱ ችኩል ነው አላት። እሺ እኔን ልርዳሽ እያለ ነው እና አሁን ቢረዳኝ ችግር አለው አለችው። ምንም ችግር የለውም ሀንጌ አባትሽን አሳክሜ። አኖር ሶስት መቶ ሺ ብር ለሱ በጣም ቀላል ናት። የአንድ ቀምሳ ግብዣና ለነሱ ቤት። ስለዚህ እሱ ደግሞ የሰው ችግር ይረዳል እንጂ ከአንቺ ምንም ፈልጎ አይደለም ልርዳሽ አለሽ፣ አላት። ከዛም እሽ ብላ ደወለችለት። አኖር ስትደውልለት የሀናን ስልክ መሆኑን ሲያይ ሳቀ። አነሳና ሄሎ ሀና አላት ሄሎ አኖር እንዴት ነህ አለችው በፍርሃት ሰላም ነኝ ሰላም ነው ምንኖች ነው በሰላም ነው አላት አኖር እንድንገናኝ ፈልጌ ነበረ አለችው እሺ አሁን ነው እንዴ አስቸኳይ ካልሆነ ትንሽ ስራ አለብኝ አላት አረ አይደለም ቀስ በለ በተመቸ ጊዜ አለችው እሺ በቃ በቃ እቤት አትመጣም ማታ አይ ይህን ሳምንት ቤት የምመጣ አይመስለኝም አላት። እሺ፣ ወይም ከስራ ቦታ ስትውጭ እንገናኝ አላት። አይ ከስራ ቦታ ስወጣ ይመሽብኛል አለችው። እሺ፣ ማታ ቤት መጥቼ ሁሉንም እናወራለን አላት። ነገ ቤት መጥቼ እናወራለን ሲላት፣ እሺ በቃ አመሰግናለሁ አለችው። ለምኑ ነው መስጋናው ሲላትም፣ ችግሬን ተረድተህ እንደምፈልግ ስለማ ስላወክ እሺ ስላልከኝ አለችው። አረ ችግር የለውም አላት። በማግስቱ መቶ አውራ ቁጭ ብሎ ቁጭ ብለና አውራ ሲላትም እሺ አለችው። ከዛም መጀመሪያ ግን አስጠንቅቋን ነበረ። አባትሽን ለመርዳት ፈልጋለሁ እኔ ታንቺ ምንም ፈልጌ አይደለም፣ ወንድምሽን ለመሆን ነው። በቃ አለቀ ብሏት ነበር። ካልሆነ ግን የመጨረሻ የምጠይቅሽ ዛሬ ነው። አባትሽን ካላሳከምሽ በቃ ከዛሬ ጀምሬ እዚህን ቤት አልመጣም አታገኝኝም አላት ከዛ ያንን በተመለከተ አሁንም ቆጭ ብለው እያወሩ እያለ መቼ ነው አባትሽን የምታሳክሚው የጠየቅሽን ገንዘብ ይዤ መጥቻለሁ አላት ብሩ ከተገኘ ነገ ጠዋት ነው ዛሬ ነገ አልልም አለችው እሺ በቃ ብሩን ወስዶች አባትሽን ማሳከም ትችያለሽ ግን በምላሹ ለእኔ ምንድን ነው የምትሰጭኝ አላት ምን እሰጥ አለውኝ ምንም አልሰጥም አለችው እንደ እና፣ ይህን ያክል ገንዘብ አውጥቼ ሰጥቼ ዝም ብለሽ ነው እንዴ አላት። መልካምነት ማለት እና ወይም ደግሞ እርዳታ ማለት ምን ማለት ነው? ምን ይፈልጋል በምላሹ አለችው። እንድታገብኝ ይፈልጋለሁ ሀና ሲላት፣ ምን ብላጨዋች? አዎ ጋብቻውን ካልፈለግሽ ደግሞ በቃ አብረሽ እንድታድር ይፈልጋለሁ አላት። የፈጣሪ ያለህ አላድርገውም። እሺ ይህንን ሴትነቴንና ክብሬን አሳልፌ ከምሰጥ ብሞት ይሻለኛል አለችው። ክብርሽና ሴትነትሽን በአባትሽ ህይወት እየተደራደርሽበት ነው አላት። አስበልጠሽ እያየሽ ነው ሲላትም ይል ዝቅ ብዬ ወርጄ ተራክሽ ሴትነቴን ሽጬ ከማሳክመው የፈጠረው ፈጣሪ በሽታ ቢገለው ይሻላል። አንተ አይደለም የፈጠርከው፣ ፈጣሪ ነው ብላ ተቆጣችሁ። እሱም ጥሏት ሄደ። ለ ለምናሴ ደውላ ነገረችው። ምናሴ ለአኖር ደወለለት። አኖርም አነሳለት። ሀና ዛሬ ብሩን ሰጥተሀት አባቷን እንደምታሳክም ነግራኝ ነበር። በጣም ደስ ብሎኛል ጓደኛዬ አለው። በአካል ተሳካም እኮ እሱ አለ። ለምን ብር አጣህ? ለኔ እኮ ብር አጣህ አለች አላለችኝም ሲለውም፣ አይ ብር ራሷን አካብዳ ታያለች፣ አኔ ጋር አልተኛም ብላ አለ። ምን አለ ምናሴ። ከዛ አኑር ስልኩን ዘጋበት። እቤት እንደሄደ አኑር መጣ። ከዛ ምናሴ ምን ምንድን ነበር ያልከኝ ቀን ያልከው ምን ነበር አለው። ሀና ታካብዳለች፣ ከኔ በላይ ሴት የለም ትላለች እንዴ በሴትነት ያልደራደርም፣ አንተን አልተኛም አለችኝ። በቃ ብሬን አልሰጥም አለው። በጣም ተናደደ ምናሴ፣ በል ከቤት የውጣ ብሎ ገፈታትሮ አስወጣው። ሰላም እንግዲህ ምናሴን በጣም ማነው፣ አኑርም በጣም ታፈቅረዋለች። አኑር ደግሞ ሀናን ነው የሚፈልገው፣ እሷንም ሊጠቀምባት ይፈልጋል። አንተ ምን አናደደ አለው ምናሴን። እህቴ ሰላም በጣም እንደምታፈቅር አውቃለሁ እናም ከዛም በላይ ደግሞ በሀና ላይ ልትጫወት ፈለግ አልፈቅድለም። እንዴት አልናደ ምናሴ በጣም ስሜታዊ ሆነ። በጣም ይገርማል። አና አና እንግዲህ በጣም አዝናለች፣ ተሰብራለች። ሲቀጥል ደግሞ ምናሴ ግን ከዛ በፊት ሀና ሁሉ ነገር ተሳክቶላት፣ አባቷን ታሳከመች፣ አገሯን እንደምትሄድ ተሰማ። ምንንክ ጥሩ አይመስልም አለችው አኖር ብሩ እንደሚሰጣ ስነግረው ደግሞ እኮ አባትሽን ታሳከምሽ፣ አገርሽ ተሄጃለሽ አላት። እሱማ ግድ ነው ደሴ የተወለድኩባት ያደግኩባት ከተማ ነው አለች። እና ሰላም ደግሞ አጌታ አኑር አኖረን ስታናግረው አሁን ስራ አለብኝ ብሎ ጥሏት ሄደ። ሰማት እሷም ተደሰተች። ሰላም አሁን በጣም ስሜታዊና እንደመጀመሪያ ጸባዋ እየተቀየረ ነው። እናቷ ከቱርክ እንደምትመጣ ምናሴ ነገራትም። እናቴ ከመጣች በጣም ችግር ነው ብላለች። ምንነሽ ነው ደስ አላለሽም ሲላትም፣ መቼም ደስ አይለኝም እናቴ ከመጣች። እኔ እናሷ ያው ጦርነት ነው። እኔን ትታ እናቴን የጠፋችውን ሀሴት ሀሴት እያለች በቃ ተጥዬ የተገኘ ሆነው የሚመስለኝ። አንዳንድ ጊዜ ማስታናድደ በጥፊ በያት በያት ይለኛል አለችው። ያንተንም አላዘር የሚለውን ስም እንዴት እንደምወድልህ ስትለው ምናሴ ደግሞ አረሃና አንችማ ጤነኛ አይደለሽም አላት እና ይ ዋየህ አሁንም በእሷ ዙሪያ ልንጨቃጭቅ ነ እሷ ተለለይ ግን ያንተን የራሱ ፍቅር አገኛለው የወንድሜን አለችው። ቻናሉን ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።